የአማራን ህዝብ መብትና ጥቅም አሳልፈን በመስጠት ከማንም ጋር አንደራደርም፣ አትጠራጠሩም። በዚችው አጋጣሚ ባልተገባ መንገድ የተሰራባትን የአምቦን ንግግር ትንሽ ላብራራላችሁ። በሰራነው ስራ ትልልቅ የፖለቲካ መደምደሚያዎችን እንደኛ ዘንድሮ ያገኘ የለም የአማራ ህዝብ የአማራን ህዝብ መብትና ጥቅም አሳልፈን በመስጠት ከማንም ጋር አንደራደርም። አትጠራጠሩም። በዚችው አጋጣሚ ባልተገባ መንገድ የተሰራባትን የአምቦን ንግግር ትንሽ ላብራራላችሁ። በሰራ ነው ስራ ትልልቅ የፖለቲካ መደምደሚያዎችን እንደኛ ዘንድሮ ያገኘ የለም። የአማራ ህዝብ በተሳሳተ የታሪክ ትርክት እንደ ጥላት እንደ ጨቋይ ተደርጎ ሲሰራበት ኑሯል። የታሪክ ትምህርት ምን አለ? አሁን የተመነከነከ አይደለም እንዴ? የተመነከነከ ነው፣ ቅጥ የጠፋበት ነው። በእኔ እምነት እንደዛ ነው። እንደገና ሪክራፍት ሪራይት መደረግ ያለበት እንጂ አሁን ባለው ታሪክ ትውልድን በእውነት መገንባት ሚቻል አይደለም። ለዛ ነው ድብልቅልቅ ብሎ የቀረበው። ጥያቄዎቹ ክርል ክርር ክርር ያሉ ነው የነበሩት። አንድ ሰው የጠየቃቸው ጥያቄዎች፣ ጥያቄዎቹ ይቅረቡ አይቅረቡ ያላወቅኩም። በሚዲያም ክርር ክርር ያሉ ጥያቄዎች ናቸው። አንዳንዶቹን በአግባቡ መለስን፣ አንዳንዶቹን ተው ናቸው። አንዳንዶቹን ደግሞ ህገ መንግስቱን አነበብነው። አዲስ አበባ ላይ የተነሳው ኮ ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይህንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። አዲስ አበባ የአዲስ አበባዎች፣ የኢትዮጵያ ህዝቦች እና የአገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ ሚድናናት በህገ መንግስቱ መሰረት ኦሮሚያ ልዩ ጥቅም አለው ነው። ይህን በህገ መንግስቱ ላይ የተሰፈረው ነው። የጨመር ነው የለ፣ የቀነስ ነው የለ። እነሱን ላፊ ሄደው ለመልካም ግንኙነታችን ስን ላፊ ሄደው የተናገሩት ነገር አለ። ወደ ሰላማዊ ሰልፍ ተቀየረ። በእነሱም በኩል እኛ ይሄን አደረገ። ልዩ ጥቅም ማለት ምንድን ነው የሚለው ዲፋይን አልተደረገም። ሰው እንደፈለገ እንዲተረጉሙ ያስገድረው እሱ ነው። ግን አንድ ሁለት ነገር ልናገር። አዲስ አበባ ዙሪያው ሪሶርስ ይጠቀማል። ውሃን እንውሰድ። የውሃ ጋር መጀመሪያ የት ነው ከየት እንደሚመጣ አይታወቅም። ደንና ተራራማ አካባቢዎች ናቸው የውሃ ጋር እያልን የምንወስዳቸው አዲስ አበባ እንዲህ አይነት ሪሶርሶችን መጠቀሙ አይቀርም። ስለዚህ ውሃ ይለማል። ከሚለማው ውሃ የዙሪያው የኦሮሞ አርሶ አደሮች እንዲጠቀሙ ቢደረግ ምን ነውራለሁ? ይህም ልዩ ጥቅም ነው። ምክንያቱም አማራ ክልል እዚህ ዙሪያ ከሚወጣው ውሃ ሊጠቀም አይችልም። ይህን የመሰሉ ትንንሽ ጥቅሞች ናቸው፣ ልዩ ጥቅም ማለት ይህ። እንዴት ትልቅ የፖለቲካ አጀንዳ ሆኖ አንድ እኛን ማጥላላት የፈለገ ሰው መዞ ስለለጠፈው እናጓጉነዋለን። እንደ ኳስ ጠበጠብ ነው፣ ከልኩ በላይ እኛን ለማፍረስ የተሰራ ነው። መረጃው ይሄ ነው። በአጠቃላይ በነገራችን ላይ ስንታገል እኛ ለአማራም እንታገላለን፣ ምንታገላለን፣ ለመላ ኢትዮጵያም እንታገላለን። እኛ የእነዚያ ታሪክ ሰሪ ልጆች ነን፣ የእነዚያ ባለ ታሪክ ሰዎች ልጆች ነን። ጠበን ወርደን ወርደን ከሎካል በታች አንወርድም ብለን ሙጥኝ አንል። እንደውም መከላከል ያለባችሁ ስንወርድ ነው። በአክራሪ ብሄርተኝነት እኮ አሁን እናንተ ብሄርተኛ አይደለም ብላችኋል። እኔ ደግሞ ተከሰሱት በግንቦት ሰባት። አንድ ጊዜ ግንቦት ሰባት ነህ የሚለኝ አለ። በረራ የሚባል ጋዜጣ አላነበባችሁም? በግንቦት ሰባት አጋልጥ እየተባለ የተደበደበ ሰው አንባቸው ተስፋይ ግንቦት ሰባት ናቸው በልና ቤት ከተማ እንስራለህ ብሎ አንድ ሰው እኮ በበረራ ጋዜጣ ላይ አውጥቷል። አላያችሁትም? እነ ከሌ እያለ ስም እየጠራ የመረመሩትን ሰዎች በሙሉ የደረሰበትን ግፍና መከራ በረራ ላይ አውጥቷል። አንድ በል አምባቸው አብን እያለ ደግሞ የሚጽፍ አለ። አላያችሁትም? አሁን አብንና ግንቦት ሰባት ጫፍና ጫፍ አይደሉም። እኔ እንዴት ነው እነዚህን ሁለት ጫፎች ሊሆን የምችለው? ስለዚህ ዘመቻ እንዳለው እወቁ።